ሰላም ሰላም ቤተሰቦቼ በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤቴ አዲስ የሆናችሁ ቤተሰብ ሆኑ እላለው እንግዲህ ዛሬም ስለ ብሩኬና ስለ ሀይሜ ይሼላችሁ መጥቻ መጥቻለሁ እንግዲህ ባየሁትና በሰማሁት በታዘብኩት ጉዳይ ላይ ምንድን ምንድነው የታዘብኩኝ ሀይሜ ትላንትና በሰራችሁ ቪዲዮ ላይ በጣም አጥፍታለች እኔ እውነት አሁን ላይ የእሷ ጥፋት ነው አጉልቶ የሚያሳየኝ ማለት ነው። እና ምንድነው ያጠፋችው? በተኛበት ውሃ ደፋችበት ማለት ነው። ምክንያቱም እሱ እዛ ጋ ያለው እዛ ጋ የተገኘው እሷን ጥበቃ ነው። ሴት ሊ ስለሆነች ብቻዋን መኖር ስለሌለባት የቅርቧ ሰው ደግሞ እሱ ስለሆነ እኔ ነኝ ብሎ ስላሰበ የግሌናት የራሴናት ብሎ ስላሰበ ሊጠብቃት እንግዲህ ቤቷን ሄደዋል ያው ቤቷ እያደረ ነበረ። እሷ ግን በንቀት ይመስለኛል ውሃ ደፋችበት እና በጣም ስሜታዊ ሆነ፣ እንዳያችሁት የእውነት ስሜቱን መቆጣጠር አቃተው። ከውሃው የበለጠ ደግሞ የምትናገረው ንግግር ትክክል አይደለም፣ ወንድ ልጅን በሚመጥን መልኩ አይደለም እየተናገረችው ያለው እና እኔ ሀሳቧ ምን እንደሆነ አልገባኝም። እየተበቀለችው ይሆን ወይም ፍቅሯን እያገረሸባት ይሆን አላውቅም። ወይም ፍቅሩ እንዲገልጽላት ፈልጋ ሊሆን ይችላል አይደል? ነው እሱ ግን ምንም ዝንፍ አላለምና እሱ ራሱ እኔ አላቅም። ይህን ያህል ምልክት እያሳየችው እኔ እንደውም ትላንትና በቃ አፈቅርሻለሁ ወድሻለሁ ይላታል ብዬ አስቤ ነበር። ግን ምንም ግግም አለባት ማለት ነው። እና አንዳንዴ ብሩኬም ያናድደኛል። ሴት ልጅ በቃ ፍቅር ትፈልጋለች፣ ከአንደበትህ የሚወጣ ቃል ትፈልጋለች። እሷ መናገር አትችልም፣ ሴት ልጅ ናት። ያው ባህልም አለ፣ ይሉንታም አለ፣ ፍራቻም አለ። ሴት ስንሆንና እሱ ለምን አይጠይቀኝም የሚለው ነገር አይምረዋለና ከዚህ በላይ ጥፋት ሳታጥፋ፣ ከዚህ በላይ ሳታናድድክ፣ ምክንያቱም አንተ ብሩኬ እየተናደድክባት ነው። እሷ ያኔ እንደ ቀልድ አስባው ሊሆን ይችላል፣ ወይ ፈን እያረገች፣ ወይ ፕራንክ እያረገችህ ሊሆን ይችላል። አንተ ግን የእውነት በጣም ነው የተናደደው። እና ውሃ መጥፋት የለብሽም ሀይሚ። መግለጽ ካለብሽ በቃ እንደ ድሮ እንደ ዘጠናዎች በደብዳቤ ጽፈሽ ስጩ በቃ በቃልሽ መናገር ካልቻለች ማለት ነው ወይም በሰዎች አስጠይቂውና ብሩኬም ደግሞ ግግም አልክ እንዴ ይሄን አህል በቃ ተወዳለች ታፈቅራለች አንተም ተወዳት አለ ባትወዳት ባታፈቅራት እች ልጅ ጠበቃ ሊሆንሽ ብለህ ቤቷ ድረስ ሄደክ አንተም እኮ ወንድ ነክ እዚህ ጋር ምንም አይነት ግንኙነት ከሌላችሁ ምንም አይነት የፍቅር ስሜት ከሌለ ለሷ ወይም መግለጽ እንጃ ከሌለ እንዴት ቤቷ ድረስ ሄደክ? አንተ በቃ እኔ ነኝ ጠበቃሽ ምትላት እንደዛ ምትላት ከሆነ እኮ ያኔም በቃ ታፈቅራታለህ። ስለዚህ ለምን ልጅቷን ማለትም አሁን አሁን ሀይሚ እያሳዘነች ነው። ህዝቡም ደግሞ በቃ ፍቅረኛ ሞች አድርጎ ነው የደመደማቸው እነዚህ ልጆች። እነሱም የሚያሳዩት የሚሰሩት ቪዲዮ እንደ ፍቅረኛ ነው፣ ግን ፍቅራቸው ሲገላለጹ አላየንም እኔ ተመልካቾች አይታችሁን ሊሆን ይችላል፣ አላቅም እኔ። ግን ይኸው እስከዛሬ ከመጀመሪያ ከነ አብረሽ ስትሰራ ጀምሮ ነው ሀይሚ የምከታተላት ብሮኬንም እንደዛው እና ምን ፍቅር ሲገላለጹ ሁሌ ጸም ነው፣ ሁሌ ጭቅጭቅ ነው። የሆነ ልጅ ሄደ መጣላት፣ የሆነች ልጅ መጣች መጣላት። ከዛ ውጪ ቢያንስ የሆነ እንደነ አብረሽ የእውነት ወጣ ብላችሁ ላይፍ ብታሳዩን የትናንትናው ቪዲዮ ምንም አላዝናናኝም። ኮመንቶች በጣም ነው ያሳቀኝ። በጣም ደስታችሁ፣ ይሄ ደስታ አይደለም። እሷ ናት እንደውም የተደሰተችው ይመስለኛል በሱ ውሃ መትፋቷ። እሱ ግን በጣም ስሜታዊ ሆኖ ተናዶ ከአንደበቱ ራሱ የሚወጣ ቃል በጣም ይከብድ ነበር ለሴት ልጅ ማለት ነው። ፊት ስለሰጠሽው ነው ምናምን ነገር የሆነ ለፍቅረኛ ምንድነው ማይ ነገር ነገር ማይ ወራ ነገር እያወራ ነበር። አንዳንዴ እነዚህ ልጆች ምንም ፍቅረኛሞች አይደሉም እንዴ ብለን እንድናስብ ያደርጋል። አንዳንዴ ደግሞ በጣም እንደሚፋቀሩ እና እንደሚቀናኑ፣ የሆነች ልጅ ከመጣች ትቀናለች። አይሚ የሆነ ልጅ ሀይሜን ፈልጎ ከመጣ ብሩኬ ይቀናል። ግን ፍቅራቸው መቼ ነው የሚገላለጹ? ምንም አይገባኝ ነገር አሁን ትላንትና በቃ ውሃ ከደፋችበት በኋላ የሆነ እሷ ላይ ያለ ስሜት ይረዳታል ብዬ አስቤ ነበር፣ ግን የባሰ በቃ ጭራ ጭራ ጭራ ጭራ በቃ ለበጣም ተናደደ፣ ስሜታዊ ሆነ፣ ትራስ ወረወረባት፣ በቃ የሚሆነው አጣ። ውጣልኝ አልፈልግህም እና ለምን ተኛ ለምን ትተኸኝ ተኛ? እኔ ግን ይመስለኛል በተገላቢጦሽ ለምን ከኔ ጋር አንድ ክፍል አልተኛህም ለምን ሳሎን ላይ አንጥፈተኛ? ይመስለኛል አሁን እዚያ ቦታ ላይ ሳሎን ላይ ሲበሰብስ፣ አማራጭ ያለው ማደል መሄድ ምንድን ነው ማድረግ ያለበት? ክላሷ መግባት አለበት አይደል? መቼስ ሶፋ ላይ ያቺ ትንሿ ሶፋ ላይ ያን የሚያክል ግድን ግድ ልጅ አይተኛም። ስለዚህ ይመስለኛል ተንኮሏ፣ የእሷ ተንኮል በቃ እዚህ ጋር ቺ ልጅ በቃ መኝታ ቤት እንድገባ ፈልጋ ነው። ስለዚህ መኝታ ቤት ልግባ ብሎ እንዲገባ ፈልጋም ሊሆን ይችላል። ምክንያቱም ሴቶች በጣም ብልሆች ነን። እሷ ግን አልቻለችበትም። የእሷ ብልህነት ጭቅጭቅ ሆነ እና ልጅቷ እየተጎዳች ሊሆን ይችላል አይደል? ነው እሱ ደግሞ እያፈቀረ ወይ ልቡ ሁለት ሆኖበት ሊሆን ይችላል። ወንድ ልጅ አይታወቅም። እና እንደዚህ ነው የሚያምርባችሁ ብላችሁ ደግሞ ኮመንት የምትጽፉ ምኑ ነው የሚያምርባቸው ውሃ መደፋፋት፣ መረጫጫጭ፣ ከዛ መሰዳደር፣ የሷን ክብር መንካት፣ የሱን ክብር መንካት፣ ይሄ ነው የሚያምርባቸው። ምንም ምንም የሚያምር ነገር አልሰሩም። ትላንትና እንዲያውም በቃ ደስ ማይል ነገር እንዴ፣ ይሄ ማለትም እኔ ስለመወዳቸው ይሆን አላቅም፣ በቃ ስራዬ ብዬ ስለመከታተላቸው በቃ ውስጤ ይሰማኛል። የሆነ ስህተት ሳይ ከመናገር ወደ ኋላ አለለም እና የትላንት ቪዲዮ ምንም አይመችም። እኔ ኮመንቶች ምኑን አይታችሁ ደስተኛ እንደሆናችሁ አላውቀም። እንደዚህ ነው የሚያምርባችሁ። እሷ ውሃ ደፋች፣ እሱ ስሜታዊ ሆኖ ተናደደ። እሱ ደስተኛ ካልሆነ ምኑ ነው የሚያስደስተው? ምኑ ነው የሚያምርባቸው? እንዴ ስልኩ በሰበሰ የስንት ሚሊየን ብር ስልክ ነው የሚገዙት ቲክቶከሮች፣ ዩቱበሮች፣ በጣም ውድ የሆነ ስልክ ነው የሚገዙት። እንዴ ልብሱ በሰበሰ ቅያሪ ልብስ ላይኖረው ይችላል። ም ምንም እንደዚህ አይነት ከፍቅረኛ ሞች አይጠበቅም። ያውም ገና ፍቅራቸው ካልተገላለጹ ጥንዶች። እኔ ጥንዶች ራሱ ለማለት ይከብደኛል። በቃ ሌላ ኮ የሚያሳዩት ነገር የለም። አንድ ቀን እንኳን እኔ እንጃ ሻይ ቡና ሲሉ እኔ አይቼ አላቅም። የሆነ ደህና ነገር እንደ ፍቅረኛ ሞች ሲያረጉ እኔ አይቼ አላቅም። ዴ አብረሽና ሩታ ማለት ኮ ዱባይ ሄደው ምን ብለው ሲዝናኑ መዝናኛ ቦታ ሄደው ሲዝናኑ፣ ኩሪፍት ሆነው ሲዝናኑ፣ ስንት ነገር ሲሆኑ ነው እዚህ የደረሱት። ግን የሚኪን ማነው ብሩኬና ሀይሚ ደግሞ የሆነ መናፈሻ አለች ሁሌ ማይለቋት። ከዛ ይሄኛው ቤት እሱም ሳሎን ላይ ሰሞኑን እንደውም ክፍል ውስጥ ገብተው መስራት የጀመሩ እንዴ ስንት ጥንዶች ስንት ፍቅረኛሞች፣ እናቀደም እንዴ ወደ ገደለው ግቡ እንጂ እኛንም አንዛዛችሁን አመት በሙሉ ለእኔ እንደውም ትላንት በቃ በንዴት በቃ ክላስ ይዟት የሚገባ መስሎኝ ነበር። እና ውጣልኝ፣ አልፈልግህም አለች። እሱ ደግሞ እንዴት ውሃ ትደፍብኛለች ፊት ስለሰጠሁሽ ተዳፈር ተዳፈርሽኝ፣ በጣም ተዳፈርሽኝ ብሎ እያበደ ነበር። እና እስቲ የዛሬው ደግሞ ምን ይዘውብን እንደሚመጡ ትላንት ሀይሚ አይደል የለቀቀችው፣ ዛሬ ደግሞ ብሩኬ ነው። ምን ምን አይነት ወይስ እሱም ደግሞ ፕራንክ ያረጋት ይሆን ኖ? የትላንት ፕራንክ ነው ያልተመቸኝ። ቤተሰቦቼ፣ ቪዲዮ ከተመቻችሁ ሀሳብ፣ አስተያየት ሰጡ። ከስድብ ነጻ አራት። ስደቡኝ እናንተ የሆነ ስድብ። በአሁኑ ሰዓት ጸሎትና ድዋ የሚደረግበት ሰዓት ነው እንጂ ስድብ የሚሰደብበት ሰዓት አይደለም። ለሀገራችን ለሞቱት ድዋ ጸሎት ማድረግ ላለነው ጸሎት ማድረግ ድዋ ማድረግ በሰላም ለሀገራችን እንዲያበቃን። እኔ ከተሳሳትኩ አ የህቴ እንደዚህ እንደዚህ ስለሆነ ነው ብላችሁ መምከር ለእኔ አለባችሁ እንጂ ስድብ የሰይጣን ነው። እጃችን ማዘዝ የለበትም ልባችን ለስድብ መገዛት የለበትም። ከምሬ ነው የምላችሁ እኔ ስሜታዊ ሆኜ ልናገር እችላለሁ። እኔ ካጠፋው እናንተ በመልካም መመለስ ነው ያለባችሁ እና የሀይሚ ጠላት ደግሞ አታርኩኝ። እኔ ሀይሚ ጠላት አይደለሁም። እኔ በምን የደርሳ ነው የምጠላት? ገና ታታሪ ወጣት ልጅ ናት። ወደፊት ትልቅ ነገር የሚጠብቃት ትልቅ አላማ ያላት ልጅ ግን ስትሳሳት እናገራለሁ፣ ወደኋላ አልልም። እና የእሷ ጠላት አይደለሁም። ባይዘወይ እኔ ከዜሮ ሰብስክራይብ ጀምሬ መከታተላት ኢትዮጵያ እንኳን ገብቼ ኢንተርኔት በሳንቲም ሞልቼ የተከታተልኳት ልጅናት ማለት ነው። እንኳን ስለ ጠላትና ጥላቻ ከልባችሁ አስወግዱ ማለት ፈልጋለሁ። ሰላማችሁ ብዝት ይበል። የመዳብ ቅመሞች ራሳችሁ ጠብቁ። አሁንም ደግሜ ደጋግሜ ነግራችኋለሁ። ዩቱብ ክፈቱ፣ የራሳችሁ እንጀራ አብስሉ አብስ